ቢኒ እንግዲህ አልሞተም አለ ተመስገን ነው ማለት ነው እንጂ ደግሞ ያፊት ሳይሆን አቤል ነው ቤኒን አግቶ የሚያሰቃየው የእውነት ምን አይነት ከያፊት የበለጠ ኧረ ተፈጣሪ ከያፊት የባሰ ነው ይሄ ማለት ነው ያፊትን ደግሞ እንግዲህ ፖሊሶቹ ተጠርጣሪ ነህ ብሎ አንተ ከእስር ቤት ከወጣ ጀምሮ ነው ቢንያም የጠፋው እንደገና ደግሞ ደውለህ ለቤተሰቦቹ ቢኒያም ሞቷል ብለህ ፎቶና ስልክ ደውለሃል በማለት ያፌት ነኝ ይዘውት ሄዱ። ያፌት ደግሞ እኔ ያፌት ነኝ ማንንም አልሰማም ማንንም አልፈራም ብሎ እንግዲህ በኩራት ደረቱን ገልብጦ፣ አቶ ታሪኩ ደግሞ ዘሎ ልማታ ይላል። ታገኛለህ በቅርቡ አጋህን ታሪኩ ተብዬው ማለት ነው፣ በነገራችን ላይ አይቀርላችሁም ሁለታችሁም ማለት ነው። እንደ ፖሊሶቹ ሊመታም ይሆን እንጂ አንጃኔ እንዶ ማለቅ ካለበት እዚው ይለቅ። አለቃ ለምንድን ነው እስር ቤት የሚሄደው? ይያላ እንደው ደረቱን ገልብጦ ሲያወራ አንተም ትሄዳለህ ከኛ ጋር አሉት። ታሪኩን ማለት ነው። ታሪኩ እንደዛ ያለው ሊማታ ነው መሰለኝ። ታሪኩ እንሄዳለን እኛ ምንም ያጠፋነው ጥፋት የለም አሉት። ከዛም እንግዲህ መርማሪዎቹ ሲመረምሩት ስለማን ቢኒያም እንደምታወሩ ራሱ አልገባኝም እኔ ጀሞሌ ምን አውቃለሁ ስለ ቢኒያም ይሙት ይኑር ደረቱን ገልብጦ እንግዲህ ለማንኛውም አቶ ያፊት እኛ መሞቱን ሳይሆን በሕይወት እንዲመለስ ነው የምንፈለገው ቢኒ በህይወት መልሰው አለበለዚያ አንተም እዝች እስር ቤት ውስጥ ዘላለምህን ላትወጣ ትበሰብሳታለህ አለው መርማሪው እሱን የምናየው ይሆናል ብሎ እንጭራሽ ፖሊሶቹ ላይ ዝቶ ወጣ ማለት ነው ቶ ያፌት ይህ ግኒ ጋ ደግሞ ሉሊት መቼም ፈሷን እንኳን የማትቋጥር ጉድ ገነት ጋ ሁሉም ደብቀው ለግኒ ሳይነግሯት ቢኒያ ሞቷል ብላ ለገነት ነገረቻት ግኒ አትጋገር አትሰማት ለማ እንግዲህ ዝርዝር ብላ ፍጥጥ ብላ ቁጭ ብላለች ማለት ነው። በድንጋጤ ሉሊት እንደው ምን ይሻልሽ ይሆን አቤቱ ወጣሬ እንደው አመበኝ ብለሽ ያስማሳልሽ አለ ነበር ደግሞ ደሞ እንግዲህ ከባድ ችግር ውስጥ ነው ያለችው። ከዛ አንቺ ነሽ ለገነት ይነገርሻት እንደውም ከቢኒ መገደል ጀርባ ያንቺ ይጃለበት ብላ እንግዲህ ሲ ሉሊት ልት ገላት እየዘለለች ነበረ። ቤዛ መከራውን በላች የእውነት በቃ እኔ እዚህ መቀመጥ አልቻለም ቢዚ በዚ ተነሺ ቢኒ እንፈልገው ብላ እንግዲህ በየወንዝ ዳሩ ሲንከራተቱ ብለው ምንም አይነት ፍንጭ አላገኙ። አሰላም አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ቢኒ አልሞተም አለ ነገር ግን ደግሞ ጭራሽ ፊቱን ገልጦ አያሳየውም ማለት ነው። አቤል ነው ያገተው የጀርባ ከጀርባውም የመታው ይዘን ግን አቤል ነው እኔ ብያለሁኝ አቤል ነው ማለት ነው። ዛሬ እንግዲህ ቢኒን እያንገላታው አፉንም አልፈታው እጁን በሰንሰረትና እግርና እጁን አንድ ላይ አስሮ አፉን በጨርቃፍ ነው አስቀምጦታል ማለት ነው። ጭራሽ ፊቱን አሳየው ማለት ነው። ማንነቱን ጠብቃ ቤል አይቀርልህም፣ እጥፍ አድርጎ ይመልስልሃል ቢኒ ማለት ነው። እናት ሆድ አትገባትም፣ ግን የሰው ልጅ እንደዚህ ማሰቃየት በፈጣሪ ነገሩ በዚሁ በያፊት ባጎትን የወጣ ከሆነ በማን ተወጣ። የምሬ ልኮ ነው ከእሱ ነው የተማረው ሁሉንም ነገር በዚህ አክል ጭካኔ። ለሰው ልጅ እንግዲህ እኔ እንደማፈቅረው እያወቀ እኔን እንዴት ነው ጥሎኝ የሚሞተው? ቢኒያ መሞት የለበትም። ወንድሜ ተነስ፣ ፈልገው እኔም ሄጅ ፈልገዋለሁ በቃ እያለ ቤዛ ደግሞ ለምንድን ነው እህትን አኪም ቤት የማትወስደው? ቆይ ምን ሆነ ሀል ያፌት፣ ገነት ታማለች ሲባል ገነትን አኪም ቤት እናድርስ የምትለው ቆይ ከእህት የበለጠ አንተ ማን ነው ያለህ እዚች ምድር ላይ ስትለው ሲ ያልገባሽ ማነሽ ቤዚ፣ ያንቺ ያልገባሽ ነገር አለ። ባለፈው ሉሊት እጇን የተቆረጠች ዕለት ይዘነ የሆኑ የሚከታተሉን ሰዎች ነበሩ። ምክንያቱም የእሷ ጠላቶች ሳይሆኑ አይቀሩም። ዛሬም ደሞ ሲን ቢሄድ ጠላቶቻችንን ክፍተት ተጠቅመው ሊጎዱን ስለሚችሉ ማንም ሰው ጉዳታችንን ማወቅ የለበትም። ስለዚህ እዚሁን እንከባከባታለን ብዬ ነው ዝም ያልኩት፣ አለ ማለት ነው እንግዲህ ወይዘሮ ሉሊት ተጅረቁ ልቃ ወጥታ ለገኒ ደውላ ቢኒያም ሞቷል፣ ማንም አልነገረሽም አይደለ፣ ባዳ ባዳ ነው እያለች አይ ሎሊ፣ እንደው ምን ይሻልሻል፣ ያው ባዳ ባዳ ነው። እንግዲህ ደግሞ እኮ የሚገርምሽ ነገር አንድም ሰው ወጥቶ አለመፈለጋቸው አይጥገርምም ገኒ እንግዲህ። ገኒ መልስም አልመለሰች በዛው ዝርር ብላ ወደቀች። ልጇ ቁርስ ሰርቶላት ሲመጣ እሷ ዝርር ብላለች፣ አትጋገር ምንም እንግዲህ ሐኪም ቤት አደርሰዋት እምባ በአይኗ ውስጥ ይፈሳል። ከዛም ኤፍራታ እነ ቤዛ ጋ እነ ጺጋ ሁሉም ጋር ብትደውል ስልክ አንድም ሰው የሚያነሳ አላጠፋ፣ ተጨነቀች። ከዛም ዳጊ ጋ ደውላ ዳግዬ ይቅርታ ጠፋሁኝ አይደለ ወንድሜ እንዴት ነህ አለኝ ስትለው፣ ደህና ነኝ ፉዬ እንዴት ነሽ አንቺ ደህና ነሽ? ቆይ ምን ተፈጥሮ ነው? ምን አዲስ ነገር አለ? ማለት የሁላቸውም ስልክ እኮ አይሰራም። ማናቸውም አይሰራ፣ እንዴት የተፈጠረውን ነገር አልሰማሽም እንዴ? ያላት አረ፣ አልሰማሁም፣ ተፈጥሮ ላይ ያ ውሻ ባልሽ አልነገረሽም? አረ ምንም አልሰማሁም፣ ተፈጥሮ ነው? ቢኒያም ታግቶ ይሁን ተገሎ፣ ብቻ ፎቶና ስልክ ደውለው ነገሩኝ ያላት። እናም ገነት ማን ደውሎ እንድነገራት አላውቅም። እናቴ በጣም መሟታል፣ መናገር አትችልም አላት። በቃሽ፣ ተረጋጋ፣ እመጣለው ኝን ያለች ልጇን ስታይ ጭራሽ አይኗ ከአይኗ ውስጥ እንባ ይፈሳል ማለት ነው። ገኒ መጣች እንግዲህ እናተው ልትጠይቅ መታ። እኔ ከእናንተ እኮ እየራኩት ማለቴ አንተም ወንድሜ ገነትም እናቴ እንደሆነች ምላሹን መስማት በጣም ለእኔ ከበደኝ። ግን ደግሞ ለማን ነው ለሁሉም ጊዜ አለው። ስለዚህ እኔም ትንሽ ልረጋጋ ጊዜ ስጡኝና የምናወራበት ይሆናል። አሁን ግን መሄድ አለብኝ። ስለስ እያወራሽ ስትል ናታ ቦግ ብሎ መጣ። ናታን እንግዲህ እሷን ሲያይ እንደ መደናበረም እንደ መደናገጥ ማየልነ መስኪ እሷም እንደዛው እንግዲህ፣ ፍቅር ከባድ ነው በእውነት። ናታን መጀመሪያውኑ ስለ እሷ እያሰበ ነበረ። እኔ ናታን ያፌትን ማገባቷ ቢያናድደኝም፣ በእሷ ላይ ያለኝ እምነት ቢያልቅም፣ ተስፋዬ ቢቆርጥም ነገር ግን ደግሞ ሁሌ ማፈቅራት አለው ፍቅሯ እንዳለ ነው፣ እያለ እንግዲህ ስለ እነ ቤዛ እየነገረ ነበረ። እየተነበቀ ሁሉ ሱቅ ስትሄድ ሁሉ እየተነበቀ እያያት ማለት ነው እንግዲህ እዚህ እነ ገኒ ቤት ሳያት ጭራሽ ተደናገጠ። በቃ ልሂድ። ምን ነው እኔ ስትመጪ ነው ስመጣ ነው ልሂድ የምትችይው? አይ ልሂድ፣ ባሌ ከመጣ ያቆጣኛል። ደግሞ እናንተ አንድ ላይ መሆናችንን ስናቅ ሲያቅ ባሌ ይቆጣል። ምን ባሌ ባሌ ትላለች እቺ። ብርቅ ነው እንዴ ባል ማግባት? ተረጋጠ